በሚቀጥሉት ሁለት ወራት በአገር አቀፍ ደረጃ የትምህርት ቤቶችን ደረጃ ለማሻሻል የሚያስችል ንቅናቄ ሊካሄድ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴርን የ2015 ዓ.ም የዘጠኝ ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። በሪፖርታቸው ትምህርት ቤቶችን በማሻሻል የመማር ማስተማር ሂደቱ ላይ የሚታዩ ክፍተቶችን የማስተካከል ስራዎች ይከናወናሉ ብለዋል። በመሆኑም በሚቀጥለው ሁለት ወራት የትምህርት ቤቶችን ደረጃ ለማሻሻል የሚያስችል የሁሉንም የባለድርሻ አካላት ትብብር የሚጠይቅ ሀገራዊ የህዝብ ንቅናቄ የሚደረግ መሆኑንም ገልጸዋል። በሀገር አቀፍ ደረጃ 47 ሺ አጠቃላይ ትምህርት የሚሰጡ የትምህርት ተቋማት መኖራቸውን ጠቅሰው ያሉበት ደረጃ በሚመለከት ቀደም ብሎ ጥናት ተደርጓል ብለዋል። በዚህ መሰረት በርካታ ትምህርት ቤቶች የሚጠበቀውን ደረጃ የማያሟሉ መሆናቸው ተረጋግጧል ያሉት ሚኒስቴሩ በተባበረ አቅም የትምህርት ቤቶቹን ደረጃ ማሻሻል ያስፈልጋል ነው ያሉት። የትምህርት ቤቶችን መሰረተ ልማት ለማሟላት ህብረተሰቡን በማስተባበር በተሰበሰበው 11 ነጥብ 3 ቢሊዮን ብር 8702 ትምህርት ቤቶች ተጠግነው አገልግሎት እንዲሰጡ መደረጉንም አንስተዋል። በ2015 ዓ.ም በመጀመሪያ ዲግሪ ፕሮግራም ለሚመረቁ ተማሪዎች የመውጫ ፈተና ብሉ ፕሪንት መዘጋጀቱንም ሚኒስትሩ ጠቁመዋል። የመውጫ ፈተና የክፍያ ተመን ረቂቅ መመሪያ መዘጋጀቱንም እንዲሁ። በዚህ ጉዳይ ላይ ወደኋላ ከአዲስ አበባ ስቱዲዮ ተጨማሪ ዘገባ ይዘን የምንቀርብ ይሆናል።